ምዕራፍ 19 ሳኦልም ለልጁ ለዮናታንና ለባሪያዎቹ ሁሉ ዳዊትን ይገድሉ ዘንድ ነገራቸው። የሳኦል ልጅ ዮናታን ግን ዳዊትን እጅግ ይወድድ ነበር። ዮናታንም፦ አባቴ ሳኦል ሊገድልህ ፈልጎአል፤ አሁን እንግዲህ ለነገው ተጠንቅቀህ ተሸሸግ፥ በስውርም ተቀመጥ፤ እኔም እወጣለሁ አንተም ባለህበት እርሻ በአባቴ አጠገብ እቆማለሁ፣ ስለ አንተም ከአባቴ ጋር እነጋገራለሁ፤ የሆነውንም አይቼ እነግርሃለሁ ብሎ ለዳዊት ነገረው። ዮናታንም ለአባቱ ለሳኦል እርሱ አልበደለህምና ሥራውም ለአንተ እጅግ መልካም ሆኗልና ንጉሥ ባሪያውን ዳዊትን አይበድለው፤ ነፍሱንም በእጁ ጥሎ ፍልስጤማዊውን ገደለ፤ እግዚአብሔርም ለእስራኤል ሁሉ ታላቅ መድኃኒት አደረገ፤ አንተም አይተህ ደስ አለህ። በከንቱ ዳዊትን በመግደልህ ስለ ምን በንጹሕ ደም ላይ ትበድላለህ? ብሎ ስለ ዳዊት መልካም ተናገረ። ሳኦልም የዮናታንን ቃል ሰማ። ሳኦልም ሕያው እግዚአብሔርን ዳዊት አይገደልም ብሎ ማለ። ዮናታንም ዳዊትን ጠርቶ ይህንን ነገር ሁሉ ነገረው። ዮናታንም ዳዊትን ወደ ሳኦል አመጣው፤ እንደ ቀድሞውም በፊቱ ነበረ። ደግሞም ጦርነት ሆነ፤ ዳዊትም ሞቶ ከፍልስጥኤማውያን ጋር ተዋጋ፤ ታላቅ ግዳይም ገደላቸው፤ ከፊቱም ሸሹ። ሳኦልም ጦሩን ይዞ በቤቱ ተቀምጦ ሳለ ክፉ መንፈስ ከእግዚአብሔር ዘንድ ያዘው፤ ዳዊትም በእጁ በገና ይመታ ነበር። ሳኦልም ዳዊትን ከግንብ ጋር ያጣብቀው ዘንድ ጦሩን ወረወረ። ዳዊትም ከሳኦል ፊት ዞር አለ፤ ጦሩን በግንቡ ውስጥ ተተከለ። በዚያም ሌሊት ዳዊት ሸሽቶ አመለጠ። ሳኦልም ዳዊትን ጠብቀው፣ በነጋው እንዲገሉት መልእክተኞቹን ወደ ዳዊት ቤት ላከ። ሚስቱም ሜልኮል በዚች ሌሊት ነፍስህን ካላዳንክ ነገ ትገደላለ ብላ ነገረችው። ሜልኮልም ዳዊትን በመስኮት አወረደችው፤ ሄደም ሸሽቶም አመለጠ። ሜልኮም ትራፊንም ወስዳ ባልጋው ላይ አኖረችው፤ በራስጊዮም ጉንጉን የፍየል ጠጉር አደረገች፤ በልብስም ከደነችው። ሳውልም ዳዊትን እንዲያመጡት ምልክተኞችን ላከ እርሷም ታሟላለቻቸው። ሳውልም እገድለው ዘንድ ዳዊትን ከነ አልጋው አምጡልኝ ብሎ ምልክተኞቹን ወደ ዳዊት ሰደደ። ምልክተኞቹም በገቡ ጊዜ እነሆ ትራፊሙን ባልጋው ላይ ያገኙ፣ በራስጌውም ጉንጉን የፍየል ጠጉር ነበረ። ሳውልም ሜልኮንን ስለምን እንዲህ አድርገሽ አታለልሽኝ፣ ጠላቴን አስኮበለልሽው አላት። ሜልኮልም ለሳኦል እርሱ አውጥተች ልጅኝ አለዚያም እገልሻለሁ አለኝ ብላ መለሰችለት። ዳዊትም ሸሽቶ አመለጠ፣ ወደ አርማቴምም ወደ ሳሙኤል መጣ። ሳኦልም ያደረገበትን ሁሉ ነገረው። እርሱና ሳሙኤልም ሄዱ በነዋት ዘራማም ተቀመጡ። ሳኦልም ዳዊት እነሆ በአርማቴም አገር በነዋት ዘራማ ተቀምጧል የሚል ወሬ ሰማ። ሳኦልም ዳዊትን ያመጡት ዘንድ መልእክተኞችን ሰደደ። የነቢያት ጉባኤ ትንቢት ሲናገሩ ሳሙኤልም አለቃቸው ሆኖ ሲቆም ባዩ ጊዜ የእግዚአብሔር መንፈስ በሳኦል መልእክተኞች ላይ ወረደ፣ እነርሱም ትንቢት ይናገሩ ጀመር። ሳውልም ያንን በሰማ ጊዜ ሌሎች መልክተኞችን ሰደደ፣ እነርሱም ደግሞ ትንቢት ተናገሩ። ሳውልም እንደገና ሦስተኛ ጊዜ መልክተኞችን ሰደደ፣ እነርሱም ደግሞ ትንቢት ተናገሩ። የሳውልም ቁጣ ነደደ። እርሱም ደግሞ ወደ አርማቴም መጣ፣ በሴኮም ወዳለው ወደ ታላቁ የውሃ ጉድጓድ ደረሰ። ሳሙኤልና ዳዊት የት ናቸው ብሎ ጠየቀ። አንድ ሰውም እነሆ በአርማቴም አገር በነዋት ዘራማ ናቸው አለው። ወደ አርማቴም አገር ወደ ነዋት ዘራማ ሄደ። የእግዚአብሔር መንፈስ በእርሱ ደግሞ ወረደ። እርሱም ሄደ ወደ አርማቴም አገር ወደ ነዋት ዘራማ እስኪመጣ ድረስ ትንቢት ይናገር ነበር። ልብሱንም አወለቀ፣ በሳሙኤልም ፊት ትንቢት ተናገረ። ራቁቱንም ወድቆ በዚያ ቀን ሁሉ በዚያም ሌሊት ሁሉ ተጋደመ። ስለዚህ ሳኦል ደግሞ ከነቢያት መካከል ነውን? ይባባሉ ነበር።